ሰላም ጠና ስትልን እንደምንሏችኋል ውድ የኢትዮጵያ ድምፅ ተከታታዮች፣ የኢትዮጵያ ድምፅ የመጋቢት 18 ቀን 2017 ዓ ም የሀገር ውስጥና የባህር ማዶ ዜናዎች ከይሳ ጀምረው መደመጣቸውን ይቀጥላሉ። በያላችሁበት አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግ ነው ዜናችን አልፈናል። የኢትዮጵያ አየር መንገድ በኤሌክትሪክ የሚሰሩ አውሮፕላኖችን አገልግሎት ላይ ለማዋል ስምምነት ተፈራረመ። የኢትዮጵያ አየር መንገድና አርቸር አቪዬሽን በተለያዩ ዘርፎች በትብብር መስራት የሚያስችላቸውን ስምምነት መፈራረማቸውን አየር መንገዱ አሳውቋል። ስምምነቱ በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋልና ና በአርቸር ኤር የበረራ ፕሮግራም መሰረት በሌሊት የሚደረጉ የጭነት በረራ አገልግሎቶችን ለመስጠት ያለመ ነው ተብሏል። ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉም ባለፈም ለአየር ንብረት ጠበቃም የራሱን አስ አስተዋጽኦ ያበረክታል ብሏል። አየር መንገዱም በትግራይ ክልል በተፈጠረው የነዳጅ እጥረት ምክንያት አገልግሎት የሚሰጡ ተቋማት እየተዘጉ መሆኑ ተገለጸም። ለደርሶ መልስ የሚከፈል ሀያ ብር የትራንስፖርት ታሪፍም ሰማንያ ብርና ከዚያ በላይ መድረሱም ተነግሯል። በትግራይ ክልል በተከሰተው የነዳጅ እጥረት ሳቢያ አስተዳደራዊ አገልግሎት የሚሰጡ ተቋማት እየተዘጉ መሆናቸውም ተገልጿል። ለሪፖርተር አስተያየታቸውን የሰጡ የመቀለ ከተማ ነዋሮችም በከተማዋ ነዳጅ የሚባል ነገር የለም ብለዋል። በዚህ የተነሳም የትራንስፖርት ታሪፍ በከፍተኛ ሁኔታ መጨመሩም ተናግሯል። ለምሳሌ አስር ብር ያስከፍል የነበረው የትራንስፖርት ታሪፍ ከሰላሳ ብር በላይ በአንድ ጊዜ እንደጨመረም ተናግረዋል። ታሪፉ በከፍተኛ ሁኔታ በመጨመሩ ወደ ሌሎች የክልል አካባቢዎች ለመጓዝም አዳጋች ነው ሲሉ ተናግረዋል። ከዚህ ባለፈ መንግስታዊ አገልግሎት የሚሰጡ ተቋማት በዚህ ችግር የተነሳ አገልግሎት ለመስጠት ጫና ውስጥ እንደገቡ ጠቁመውም፣ በዚህ የተነሳም አገልግሎት ያቋረጡም አሉም። የአንዳንድ ተቋማት ሰራተኞች በእግራቸው የተመላለሱ አገልግሎት እየሰጡ መሆናቸውም ተናግረዋል። የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች ድርድር እንዲደረግ መንግስት ፈቃደኛ መሆኑ ተነገረም። በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎችም በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፍቃደኛ መሆኑን የአማራ ክልል ሰላምና ጸጥታ ምክር ቤት አሳውቅም። የምክር ቤቱ ሰብሳቢ አቶ ያየህ ራድ በለጠ እንደተናገሩትም ምክር ቤቱ ሁለት ዓመቱን ሊደፍን የተቃረበው የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድርና ውይይት እንዲመጡም ጥረት በማድረግ ላይ መሆኑን ለደሹ የፌዴ ገልጸዋል በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ያስታወቁት አቶ የአየር አድም የፌዴራል መንግስት ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጁነት በተደራጋሚ ገልጧል። በፋኖ ወገኖቻችን በኩልም ድርድርና ውይይት እንደማይጠሉም ነግረውናል ብለዋል። አንደኛው ሌላኛውን የለማመን አዝማሚያ ለውይይት የሚደረገው ጥረት አስቸጋሪ እንዳደረገው የጠቀሱት ሰብሳቢውም አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነቱ ማሳየቱን ጠቁመዋል። ይህን አስመልክቶ ከአብዛኛዎቹ የፋኖ ታጣቂዎች ጋር ውይይቶች እንዳደረጉ የገለጹት አቶ የአየራድም ከፋኖ አመራሮች ምላሽ በመጠበቅ ላይ መሆናቸውም አስታውቀዋል። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። የሀገሩ ዜናዎቻችን አሁንም ወደ እናንተ ማድረሳችን እንቀጥላለን። የኢትዮጵያ ወንጌላ አማኞች ቤተ ክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠየቀም። የኢትዮጵያ ወንጌላ አማኞች ቤተ ክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብም አስጠንቅቋል ኮንፈረንስ አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምህሮት ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል አሳውቋል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግረዋል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልንም ብለዋል። ጦሩ የመንግስት ነው፣ ሰራዊቱ የመንግስት እጀባ አያስፈልግም ተብሏል እንደዚህ በሚያደርጉ አገልጋዮች ላይም እርምጃ እንደሚወሰድ ካውንስሉ አስጠንቅቋል አጀባው ትርጉም አልባ ነው ከመጽሐፍ ቅዱስ ውጭም ነው በጦር መሳሪያ መታጀብ ትርጉሙ ሌላ ነው ፍርሃት ሲኖር ነው መታጀቡ የሚመጣውም ብለዋል አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርበት ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ አጀባ አያስፈልገውም ብለዋል በተደጋጋሚ እንደ ዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለንም ብለዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፍቃድ አውጥተው ሱቅ ከፍተው ዘይታቸው መሸጥ ይችላሉ እንጂ በካውንስሉ ፍቃድ ዘይት የሚቸበቸቡ ከድርጊታቸው እንዲታቀቡም አስጠንቅቋል። ከሰሞኑ ነቢይ እዩ ጩፋ ወደ ሐዋሳ ከተማም ሲገባ በጸጥታ አካላት አጀባ አቀባበል ተደርጎለት እንደነበረም አይዘነጋም። ጀርመን የኤርትራ መንግስትን ለመገልበጥ አሲሯል ያለችውን የብርጌድ ነሃምዱን ቡድን በሀገር ውስጥ አሸባሪነት ፈረጀችም። የጀርመን ባለስልጣናት የኤርትራን መንግስት ለመገልበጥ አላማ አንግቧል ያሉት ብርጌድ ሐምዱን በተሰኘው እንቅስቃሴ ተሳትፎ በተጠረጠረ በተጠረጠሩ ግለሰቦች ላይ በስድስት ግዛቶች የፖሊስ ዘመቻ መጀመራቸውም ተገልጿል። በተለያዩ የውጭ ሀገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቃዋሚ ብርጌድ ሐምዱን በጀርመን ህግ መሰረት በሀገር ውስጥ አሸባይነት መፈረጁን የሀገሪቱ አቃቢ ህግ ጽህፈት ቤት በመግለጫው ማሳወቁን አሶሺየትድ ፕሬስ ዘግቧል። ቢያንስ በባለፉት ሶስት ዓመታት በጀርመን በሚገኘው የብርጌድ ሐምዱን ቅርንጫፍ ከፍተኛ ኃላፊነት ቦታ ያላቸው በተባሉ 17 ተጠርጣሪዎች ላይም መለየታቸውና የእስር ማዘዣ መውጣታቸውም ተሰምቷል። ባለስልጣናቱ የኤርትራን መንግስት የመገልበጥ አላማ አንግቦ የሚንቀሳቀስ የዓለም አቀፍ ኔትወርክ መረብ አካል ነው ሲሉም በፈረጁ በዚህ ቡድን ላይ ፖሊስ ረቡ መጋቢት 16 ቀን 2017 ዓ.ም በስድስት ግዛቶች ወራዎች ማካሄዳቸውም የዜና ወኪሎች አስነብበዋል። ከ200 በላይ የፌዴራልና የክልል ፖሊሶች በሀገሪቱ የሚገኙ ስድስት ግዛቶች ላይ በ19 ንብረቶች ላይ ፍተሻ ማድረጋቸውም ታውቋል። ከጀርመን በተጨማሪም በዴንማርክም እንደዚሁ በተመሳሳይ ወቅት ፍተሻ መካሄዱን የጀርመን የዜና ወኪል ዲፒኤ ዘግቧል። ሆኖም እስካሁን ድረስ በቁጥጥር ስር የዋለ አንድም ግለሰብ እንደሌለም ታውቋል። በበርካታ የሰብአዊ መብት ተሟጋቾች ዘንድ ጨቋኝ ተብሎ የሚጠራው የኤርትራ መንግስትም በዜጎቹ ላይ መጠነ ሰፊ ጥሰት በመፈጸምም ይከሰሳል። በዚህ ምክንያትም በኤርትራ ያለው የፖለቲካና የእምነት ነጻነት ጭቆና እንደዚሁም የጊዜ ገደብ የሌለውን አስገዳጅ የብሔራዊ አገልግሎት በመሸሽም በርካቶች ኤርትራውያን አገር ጥለው እየተሰደዱ መሆናቸውንም ቢቢሲ አስነብቧል። አድማጮች ከኢትዮጵያ ድምፅ የመጋቢት 17 ቀን 2017 ዓ ም ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል። ከውጭ ወዳገኘናቸው ዜናዎቻችን አልፈናል። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ መሆናቸውን ፓርቲያቸው አሳወቀም። የደቡብ ሱዳን ፕሬዝዳንት ሳልቫኪር የረጅም ጊዜ ተቀናቃኝ የሆኑት የአገሪቱ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በቁም ምስር ላይ እንደሚገኙም ፓርቲያቸው አሳውቋል። በአገሪቱ የመከላከያ ሚኒስትርና ከፍተኛ የደህንነት ኃላፊዎች የተመራ ቡድን ትናንት ረቡዕ በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱና የምክትል ፕሬዝዳንቱን ጠባቂዎች ትጥቅ ማስፈታቱን ተቃዋሚ የሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ ፓርቲ የሆነው ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ፓርቲ ገልጿል። እንደ እውነቱ ከሆነ ዶክተር ማቻር በቁም እስር ላይ ናቸውም ብሏል። ነገር ግን መጀመሪያ ላይ የደህንነት ኃላፊዎች ሊወስዱት ሞክረው ነበር ሲሉም የፓርቲ ውጭ ግንኙነት ኮሚቴ ሊቀመንበር ሪዝ ሙአቺ ተናግረዋል። የሀገሪቱ መንግስት እስካሁን ድረስም በጉዳዩ ላይ ያለው ነገር አለመኖሩም ታውቋል። ባለፉት ሳምንታት በሪክ ማቻር እና በፕሬዝዳንት ሳልቫኪር መካከል ያለው ግጭት እየተካረ መምጣቱን ተከትሎ ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቅቆም ነበረም። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ የመጋቢት 18 ቀን 2017 ዓ.ም የሀገር ውስጥና የባህር ማዶ ዜናዎቻችን ነኝን ይመስሉ ነበረም። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።